ማህበረሰቡና መንግስት ተቀናጅተው በመስራታቸው የሰሜን ሸዋ ዞንና የኦሮሞ ብሔረሰብ አስተዳደር አጎራባች ወረዳዎችን የሰላምና የልማት ተጠቃሚ ማድረግ መቻሉ ተገለጸ። በብሔረሰብ አስተዳደሩና በሰሜን ሸዋ ዞን ሰላምና ልማት ላይ ያተኮረ ውይይት በደዋ ጭፋ ተካሂዷል። ይማም ኢብራሂም በአማራ ክልል የኦሮሞ ብሔረሰብ አስተዳደርና የሰሜን ሸዋ ዞን አጎራባች ወረዳዎች የጋራ የሰላምና የምክክር መድረክ በደዋ ጨፋ ወረዳ ተካሂዷል። በመድረኩ ከአጎራባች ከሚሴ ከተማ፣ አንጾኪያ ገምዛ ወረዳ፣ ደዋ ጨፋ ወረዳና አርጡማ ፉርሲ ወረዳ የህብረተሰብ ተወካዮችን ጨምሮ የሁለቱ ዞኖች ከፍተኛ መሪዎችና የመከላከያ መኮንኖች ተሳትፈዋል። የአጎራባች ወረዳ ነዋሪዎች ለአሚኮ በሰጡት ሀሳብ ሁለቱ ህዝቦች ለዘመናት በአብሮነት የኖሩ ህዝቦች መሆናቸውን ገልጸው አብሮነቱን እንዳይሸ ረሽር እንደ ሀገር ሽማግሌና የሰላም ካውንስል በጋራ ሲሰሩ እንደነበር ተናግረዋል። የቀጠናውን ሰላም ለማረጋገጥ በጋራ በመገናኘት ሲሰሩ እንደነበር ጠቅሰው በቀጣይም ዘላቂ ሰላም ለመገንባት እና በጋራ በልማት ተጠቃሚ ለመሆን መግባባት ፈጥረናል ብለዋል። ሞኮይና ደዋ ጫፋ ደህና እየተገበያየ ነው። አብሮ እየዋለ ነው። አብረን እየጠጣን ነው። አብረን እየበላን ነው። አሁን ደግሞ ከዚህ የላቀ አጠንክረን እንዳውም አብረን ተዋሁደን በመካከላችን ያለውን ይሄ ጥንፈኛ እና ይሄ የሰው ብር መጣጭ እንደምናጠፋ ነው እኔ አቋም ያስኩት ማለት ነው። አገራችን ከእርሰ ምድርን ውሃ አለው የቦይ ውሃ አለው መስራት የሚችል ህዝብ አለን ማምረት የሚችል ህዝብ አለን ማምረቻ መሬት አለን። ይህንን የጋራ አድርገን ተጠቅመን አገራችንን ከችግር ለማውጣት አገራችንን ከተለያዩ ነገሮች ለማውጣት ሁላችንም ጥረት እንድናደርግ የራሳችን የሆነ ኃላፊነት መውሰድ አለብን። በጽንፈኛ አንለያይም፣ በጽንፈኛ አንጣላም፣ በጽንፈኛ ዘምድናችን አናቋርጥም። ስለዚህ ጽንፈኛውን ከገባ በሀገር ሽማግሌ በሃይማኖት አባት እንዲገባ እጁን እንዲሰጥ እንፈልጋለን። በሰላም ሰላም ስለምንፈልግ ወገኖቻችን ልጆቻችን ስለሆኑ እንዳይጠቁ እንዳንጠቃ ስለምንፈልግ በሰላም እጃቸው እንዲሰጡ እናስተላልፋለን። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ ቀጠናውን ለረጅም ጊዜ የግጭት ቀጠና ለማድረግ ሲሰራ እንደነበር ገልጸው በአሁኑ ወቅት ማኅበረሰቡና አመራሩ ተቀናጅቶ በሠራው ሥራ ላለፈው አንድ ዓመት ቀጠናውን የሰላም ቀጠና ማድረግ ተችሏል ብለዋል። ላለፉት አምስት ስድስት ዓመታት በቀጠናው የሰላምና የአብሮነት እንዲሁም በቀጠናችን ታይተው በማይታወቁ የተለያዩ ችግሮች ይከሰቱ ነበር። እነዛን ክስተቶች በጋራ በመቆም አንድ በመሆን የጋራ ትብብርና የጋራ ሐሳብን በማዋጣት የቀጠናው ሰላም በመትከል ከፍተኛ ስራዎች በባለፉት ዓመታት ተሰርቷል። ዋና በዚህ አመት ለየት የሚያደርገው በታሪክ ስንጠቅሳቸው የነበረ ሮሞዛን ሲፈጠር የአብይ ጾም ሲያዝ ቀጠናው ላይ የሚተኮሰውና የግጭት ሁኔታ በዚህ አመት ፈጣሪ ደርቶን እናንተም ባበረከታችሁትና ባስተዋጻችሁ ልክ ፈጣሪ የተመሰገነ ይሁን። ሰላም አግኝተናል በዚህ አመት በቀጠናው በነበረው ግጭት ከቀያቸው ተፈናቅለው ወደ ቀያቸው ያልተመለሱ ወገኖችን ተረባርበን ለመመለስ በጋራ መስራት እንደሚገባም አስረድተዋል። ከአካባቢያቸው ተፈናቅለው የወጡ አርሶ አደሮች አሉ፣ አርብቶ አደሮች አሉ፣ ወንድሞች አሉ፣ እህቶች አሉ። በአካባቢው ላይ ማህበረሰቡ መልሶ ወደ ቤቱ፣ ወደ ቀየው፣ ወደ እርሻ መመለስ መቻል አለበት። ይህንን ለማቋቋም ይሄ ማህበረሰብ ነው ዛሬ ከመነሻ መፍቀድ ያለበትና ችግር ያለበት ነገር በጋራ ቁሞ መታገል ያለበት። የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ አለማየሁ ሁለቱ አጎራባች ህዝቦች አንዳቸው ያለ አንዳቸው ሙሉ ስለማይሆኑ በትብብር ለሰላምና ለልማት መስራት እንደሚገባ አሳስበዋል። አንድ ነገር እላችሁ የምፈልገው? ኬሚሴ ምንም ያክል ብቻውን ቢታትር የትም መድረስ አይችልም። ያለ መኮይ ያለ አጎራባስ ቀበሌዎቹ ኬሚሴ ከተማ አስተዳደር እንዲያድግም ከተማውን እንዲያሳድግም የኑሮ ሁኔታው እንዲሻሻልም መኮይና ዙሪያ ያሉ ቀበሌዎች የኬሚሴ ገንዘቦች ናቸው። የኬሚሴና ዙሪያ ያሉ ቀበሌዎች ለመኮይ ገንዘብ ነው። ኬሚሴና ዙሪያ ያሉ ቀበሌዎች መኮይ ገበያ በሚኖር ሰዓት ያላቸውን ምርትና ገንዘብ ይዘው መጥተው መኮይ ላይ ኢንቨስት ያደርጋሉ። ለሁለቱም ይሰራል ማለት ነው። ይህ የሚሆነው ግን ፍቅር ካለ ነው። የተጀመረውን የሰላምና የልማት እንቅስቃሴ ዘላቂ ለማድረግ ሁሉም የድርሻውን ሊወጣ እንደሚገባውም ተገልጿል።